ራያን አየት ኑሪ። ማንቸስተር ሲቲ የወልቭሱን አልጄሪያዊ የመስመር ተጫዋች ራያን አየት ኑሪን አስፈርሟል። ሲቲዎች ተጫዋቹን 40 ሚሊዮን ዩሮ በማውጣት በአምስት ዓመት ኮንትራት እንዳስፈረሙት ይፋ አድርገዋል። በወልቭስ አራት ስኬታማ የውድድር ዓመታትን ያሳልፈው ራያን አየት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ 157 ጨዋታዎችን አድርጓል። ተጫዋቹ በተጠናቀቀው የውድድር ዓመት በሁሉም ውድድሮች 41 ጨዋታዎች ሲያደርግ አምስት ጎል አስቆጥሮ ሰባት አመቻችቶም አቀብሏል። ራያን አየት ኑሪ ትልልቅ የውድድር መድረኮችን ጨምሮ ጫና ባለባቸው ጨዋታዎች አቅሙን አውጥቶ በማሳየት የተመልካቹን ቀልብ ይዟል። ተጫዋቹ ግብ በማስቆጠርና እና አመሻሽቶ በማቀበል የተካነ መሆኑን ይነገርለታል። በአንጻሩ የመከላከል ብቃቱ ጥሩ ቢሆንም የተለያዩ መሻሻል የሚገባቸው ጉዳዮች እንዳሉትም ይነሳል። ማንቸስተር ሲቲ የግራ መስመር ሜዳ ክፍሉን ለአመታት ለማጠናከር የተቸገረበት ቦታ እንደመሆኑ አየት ኑሪ ቋሚ ተሰላፊ እንደሚሆን ይጠበቃል። በወልቭስ የግራ ክንፍ ተመላላሽ ሆኖ ተጫውቶ የሚያውቀው ሪያን አየት ኑሪ በውድድር ዓመቱ በሰላሳ ሰባት ጨዋታዎች ሰባት አመቻችቶ አቀብሏል። በመከላከል ረገድ ተጫዋቹ ትኩረት ማጣትና በፈጣን እንቅስቃሴዎች ቶሎ ምላሽ ያለመስጠት ጉድለት ቢታይበትም ይህን እንደሚያሻሽል ይጠበቃል። ራያን አየት ኑሪ በወልቭስ ግራ መስመር ቦታ ላይ በቂ ደቂቃዎች ባይጫወትም ቁጥራዊ መረጃዎቹ ግን ጥሩ እንደሆኑ ይነገራል። በቀጣይ በማንቼስተር ሲቲ ብዙ መማር ሊጠበቅበት እንደሚችል የተገለጸው ራያን አየት ኑሪ ማንሰር ሲቲን የተቀላቀለው አልጄሪያዊ ተጫዋች ራያት አይኑሪ ሕልሙ እውን እንደሆነለት ከፊርማው በኋላ ተናግሯል። ለሲቲ የመጫወት እድል ማግኘት ሕልምህ እውነት መሆኑን የምታይበት ነው ያለው ተጫዋቹ ከማንቸስተር ሲቲ በተቃራኒ ሳይሆን ለእነሱ በመጫወት ደስተኛ ነኝ ብለዋል። አክሎም የማንቸስተር ሲቲን ጥያቄ መቀበል ለየትኛውም ተጫዋች ቀላል ውሳኔ ነው ሲል የተናገረው ሪያድ ማሃሬዝን ስለ ማንቸስተር ሲቲ አነጋግሬዋለሁ። ለክለቡ ያለኝን ሁሉ እንድሰጥ ጠይቆኛል። የእሱ መንገድ መከተል እፈልጋለሁ ሲል ተጫዋቹ ተናግረዋል። በሌላ በኩል አሰልጣኝ ፔፕ ጋርዲዮላ የክብር ዲግሪ ተሰጥቷቸዋል። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ዩኒቨርሲቲ የክብር ዲግሪ እንደተሰጣቸው ተገልጿል። አሰልጣኙ ያገኙት የክብር ዲግሪ ለማንቸስተር ከተማ በስፖርቱ ዘርፍ እንዲሁም ከሜዳ ውጪ ባደረጉት አስተዋጽኦ መሆኑ ታውቋል። በሽልማቱ ወቅት ንግግር ያደረጉት አሰልጣኝ ፔፕ ጋርዲዮላ ማንቸስተር ለእኔ ልዩ ስፍራ አለው፣ ዘጠኝ ዓመታት አሳልፍ ያለው አሁን እንደ ቤቴ ነው መቆጥረው ብሏል። አሰልጣኝ ፔፕ ጋርዲዮላ አክለውም በአሁኑ ወቅት በጋዛ ላይ እየተፈጸመ ስላል የንጹሃን ጥቃት አውግዘዋል። በጋዛ እያየን ያለነው ነገር በጣም ያማል፣ ሙሉ አካልን ይሰማኛል ሲሉም ተናግረዋል። ፔፕ ጋርዲዮላ አክሎም በሺዎች የሚቆጠሩ ህጻናትና እናቶች እየተሰቃዩ ነው። ስለዚህን ጦርነት ልናስቆመ ይገባል በማለት ተናግረዋል። በተጨማሪም በዩክሬንና ሱዳን ጉዳት ለደረሰባቸው ንጹሃን ድጋፋቸውን ገልጸዋል። ወደ ተመልካቾች ማንቸስተር ሲቲን አስመልክቶ ያዘጋጀነው አጭር ጥንቅር ይህን ይመስላል። ከሌሎች ጥንቅሮች ጋር ብራችሁን ቆዩ። ሰላም።